ጤና ይስጥልኝ ይህ አሰብ ፕሬስ ሚዲያ ነው። ሰላምታችን በእያላችሁበት ይድረስ እያልን ለዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። በአፋር ክልል ከበድ ያለ አመፅ ተቀሰቀሰ። ህወሓትና ጋላቢውን ሻቢያን በመቃወም የተደረገው ሰልፍ በትዕግስት ጠይቀን ካልሰማችሁ ክንዳችንን ትቀምሳላችሁ የሚል ይዘት እንዳለውም ተገልጿል። ከትግራይ ህዝብ ልቦና ሙሉ በሙሉ የወጣው ህወሓት የሚሰለፍለት ወጣት አጥቷል። በትግራይ ክልል አፈሳና አፈና ተጀምሯል። የአብይ አህመድ ድሮኖች የጎበኙት የነደብረጽዮን ታጣቂ እየጠፋ መሆኑም ተመላክቷል። በዜናው ወጃችን በዝርዝር ወደ እናንተ ይደርሳል። በግሬደር መሬት እየቆፈረ መሳሪያ ሲቀብር የነበረው ህወሓት ዘመናዊ መሳሪያዎችን በማውጣት ለሻቢያ እየሰጠ መሆኑም ተረጋግጧል። ኢትዮጵያ አስፈሪ ኪሎሜትሮችን በጥሰው የሚጓዙ ዘመናዊ ድሮኖችን መታጠቋ ተሰምቷል። የኤርትራን መንግስት ከባድ ፍርሃት ውስጥ የከተተው የኢትዮጵያ ጦር አቅም የምስራቅ አፍሪካ መነጋገሪያ ጉዳይ ሆኗል። የኢሳያስ አፈወርቂ አማካሪዎች ደረስንበት ያሉትን ኢትዮጵያ አስፈሪ ወታደራዊ አቅም በመግለጽ ለማሳለጥ ጦርነት ይቅርብን ሲሉ ጥያቄ እያቀረቡ መሆኑም ተገልጿል። አይቀሬው የኢትዮጵያን ወደብ ባለቤት የሚያደርጋት ጉዞ ሊጀመር ነውም ተብሏል። የኬንያው ፕሬዝዳንት ዊሊያም ሩቶ ሁለቱንም የሱዳን ተፋላሚ ኃይሎች አናርኪስቶችና ከአንድ ጨርቅ የተሰፉ ሲሉ በጠንካራ ቃላት ወቅሰዋል። እንደ ሌሎች ምዕራባውያን መሪዎች ትራምፕን አልፍራውም ሲሉ ዘለንስኪ ተናገሩ። ፕሬዚዳንት ዘለንስኪ በኬቭ በሚገኘው ቤተ መንግስታቸው ከጋርዲያን ጋዜጣ ጋር ቃለ ምልልስ አድርገዋል። እነዚህ ዋና ዋናዎቹ የአሰብ ፕሬስ የዛሬ መረጃዎች ናቸው። መረጃዎቹን በዝርዝር እንመልከት። በድጋሜ አብራችሁን ሆኑ። የኤርትራ መንግስት ከባድ ውጥረት ውስጥ መግባቱ ተገለጸ። የትግራይን ኃይሎች አጠናክሬ በኢትዮጵያ ላይ ጦርነት ዘምታለሁ በሚል ቋምጦ የነበረው የሻቢያ መንግስት አከርካሪ መመታቱ ተሰምቷል። ከገንጣይና አስገንጣይ ጋር ተባብሮ የኢትዮጵያን ጉሮሮ የዘጋው የኢሳያስ አፈወርቂ መንግስት የኢትዮጵያ ሕዝብ የወደብ ጥያቄን ማንሳት ሲጀምር ከባድ ድንጋጤ ውስጥ መግባቱ ይታወሳል። ኢትዮጵያ ዘመናዊ ድሮን እና ተዋጊ ጀቶችን እየገዛች ነው በሚል የሀገሪቱ የደህንነት ተቋም ኢሳያስ አፈወርቂን ወደቡን በድርድር ውስጥ ጦርነቱ ይቅርብን ብለው ሀሳብ ያቀረቡለት ሲሆን ጭንቅላቱ ሰማናዎቹ ላይ ከነመለስ ዜናዊ አስረስ ጋር ወይን እየተራጨ እንዳለ የሚያሳየው ኢሳያስ ኢትዮጵያ ታጠቀቻቸው የተባሉትን መሳሪያዎች ይተኩልናል በሚል ከግብፅ የተበረከቱለትን ድሮኖች ወደ አሰብ ድንበር እያስጠጋ መሆኑም ተረጋግጧል። ለዓመታት መሳሪያዎቹን በግሬደር መሬት እየቆፈረ ሲቀብር የነበረው የነደብረጽዮን ቡድንም የቀበራቸውን መሳሪያዎች እያወጡ ለኢሳያስ አፈወርቂ በመስጠት ላይ መሆኑም ተሰምቷል። የሰሜኑን ደም አፋሳሽ ጦርነት ለማስቆም ያግዛል የተባለውን የፕሪቶሪያውን ስም ነጥሶ ለሌላ ዙር ጦርነት እየተንቀሳቀሰ ያለው የንድብረ ጽዮን ቡድን በአፋር በኩል የጀመረውን ትንኮሳ እንዳላቆመ ሲገልጽ፣ የኢትዮጵያ አየር ኃይል የወሰደውን የአየር ጥቃት ተከትሎ ሰራዊቱ እየተበታተንበት እንደሆነም ተረጋግጧል። የትግራይን እናት ልጅ አልባ የማድረግ እቅዱን ለማስቀጠል እየቋመጠ ያለው ቡድን ህዝብ ለጦርነት አልነሳለት ስላለ ወጣቶችን በግድ እያፈነ በማስታጠቅ ላይ መሆኑንም ምንጮች ገልጸዋል። የኢሳያስ አፈወርቂን ሀገር የማፍረስ ህልም ሳላሳካ አልተኛም ያለው ቡድኑ ጥቂት የማይባል ታጣቂ ቡድኑ በመክዳት ላይ መሆኑንም ለማረጋገጥ ይችለናል። ይህ በእንዲህ እንዳለ በአፋር ክልል አብዓላ እና ዙሪያዋ የሚኖሩ ነዋሪዎች ሰላማዊ ሰልፍ አካሂደዋል። ሰላማዊ ሰልፉን አስመልክቶ ከክልሉ ኮሚሽን ባገኘነው መረጃ ነዋሪዎቹ በህዋትና በሻቢያ ትብብር በአካባቢያቸው ተቃጥቷል ያሉትን ጥቃት ክፉኛ አውግዘዋል። ህዝቡ ወደ ቀይ መለስ የትግራይ ኃይል ከያዘው የአፋር መሬት ይውጣ ያሉት ተቃዋሚ ሰልፈኞቹ ይህ ሳይሆን ከቀረ ከአፋርና ከፌደራል መንግስታት ጋር ተሰልፈው መብታቸውን ለማስከበር እንደሚንቀሳቀሱ ዘተዋል። በሌላ መረጃም በአቶ አለማየሁ ጢሞቴዎስና አቶ ሽመልስ ቶማስ ላይ ክስ መመሰረቱ ተገለጸ። የቀድሞው የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በአራት የተለያዩ መዝገቦችና በ11 ተደራራቢ ክሶች እንዲሁም የፖሊስ ኮሚሽነር የነበሩት አቶ ሽመልስ ቶማስ ላይም በሶስት መዝገቦችና በሰባት ተደራራቢ ክሶች ማለትም ስልጣንን አላገባብ በመገልገል የመንግስት ስራዎችን በማይመች አኳኋን በመምራት በህገወጥ መሳሪያዎች ዝውውር፣ በህገወጥ ኮንትሮባንድ ንግድ በህገወጥ የፖሊስ ማዕረግ አሰጣትና በሌሎች ወንጀሎች ክስ እንደተመሰረተባቸው የክልሉ ፍትህ ቢሮ አሳውቋል። በኢፌድሪ የፍትህ ሚኒስቴር የሐዋሳ ቅርንጫፍ አቃቤ ህግ የሚታዩ ክሶችን በተመለከተ የሰብዓዊ መብት ሰቶችንና በግለሰብ እጅ እንዲያዙ የማይፈቀዱ የመገናኛ የጦር መሳሪያዎችን ይዞ የመገኘትና ተያያዥ ጉዳዮች ጋር ተያይዞ ምርመራ መጠናቀቁ ተመላክቷል። በሌላ ምርዣም ዛሬም በትክክል ሶስት ሰዎች ተገድለዋል ሲል የአርሲ ዞን ሀገረ ስብከት ገልጿል። ተደጋጋሚ ግድያ እንደሚፈጸም በሚነገርበት በኦሮሚያ ክልል አርሲ ዞን ዛሬም በግብርና ስራ በተሰማሩበት ዲያቆንን ጨምሮ ምእመናን በታጣቂ መገደላቸውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት ገልጿል። አንድ የሀገረ ስብከቱ አመራር በሰጡት ቃል ዛሬም በትክክል ሶስት ሰዎች ተገድለዋል ብሏል። ግድያው የተፈጸመው በዞኑ አሰኮ ወረዳ መሆኑን አስረድተው ሟቾቹ አንደኛ ዲያቆን እዮብ እጅጉ ሁ ሁለተኛ ጥላሁን ቦጌ ደመቀ። ሶስተኛዋ የ11 ዓመት ልጅ የሆነችው ጻድጋኔ ሰራዊት ይስሙ የሚባሉ መሆናቸውን በዝርዝር አስረድተዋል። ሰዎቹ የተገደሉት ዛሬ ከጧት ሁለት ሰዓት ተኩል እንደሆነ ግድያ የተፈጸመበት ቦታ ልዩ ስም ጠለታ ገብርኤል እንደሚባልም እኚሁ አባላት ተናግረዋል። ቦለቄ እየወቁ እያለ የተጠቀሰው ቦታ ላይ ነው የገደሏቸው ሲሉም ያስረዱ ሲሆን ግድያውን የፈጸሙት የታጠቁ ኃይሎች መሆናቸውንም ተናግረዋል። ከጥቅምት ወር ጀምሮ ስንት ምዕመናን ተገደለው ተብሎ ለቀረበላቸው ጥያቄ በሰጡት ምላሽ የሀገረ ስብከቱ አካል 33 ምዕመናን ተገድለዋል ሲሉም ተናግረዋል። አዲሱ የአስኮ ወረዳ ግድያ የተፈጸመው የኢትዮጵያ ሃይማኖት ተቋማት ጉባኤ ከጥቅምት 2018 ዓ ም አጋማሽ ጀምሮ በዞኑ የተፈጸመውን ግድያ ለማጣራት ላኩት ያለው ልዑካን ን ቡድን ያጠናከረውን የመጀመሪያ ዙር ሪፖርት ባቀረበበት በተመሳሳይ ቀን ነው። በዚህም ልዑካን በአራት ወረዳዎች አሰባሰብኩት ባለው ሪፖርት ግድያው መፈጸሙን ገልጾ በአርሲ ዞን ምእምናን ላይ የተፈጸመው አሰቃቂ ግድያ የፈጸሙት በኦሮሚያና በአማራ ክልል ታጥቀው የሚንቀሳቀሱ ኃይሎች ስለመሆናቸው መረጃ አግኝተናል ብሏል። ይሁን እንጂ በጥቅምት 2018 ዓ ም ስለተፈጸመው ግድያ ምላሽ እንዲሰጡ ወደ ክልልና ዞን አካላት ሙከራ ቢደረግም ቀጥተኛ ምላሽ ለማግኘት አለመቻሉ ተገልጿል። ስለ ጥቅምቱ ግድያ በወቅ ምላሽ የተጠየቁት አንድ የክልሉ አካል ደግሞ አርሲ ምን አጥፍቶ ነው የሚጠቃው? ብለው ዝርዝር መረጃ ከመስጠት መቆጠባቸውም ተገልጿል። በሌላ በኩል ጉባኤው ዛሬ ባቀረበው ሪፖርት ግድያው አንድን ሃይማኖትና ብሔር ትኩረት እያደረገ አይደለም ብሏል። ለዚሁም ሪፖርት አስተያየት እንዲሰጡ የአርሲ ዞን ሀገረ ስብከት አካል የተጠየቁ ሲሆን ተገርመው ዝርዝር አስተያየት ከመስጠት ተቆጥበዋል። የውጭ መረጃም። የኬንያው ፕሬዚዳንት ዊልየም ሩቶ ሁለቱንም የሱዳን ተፋላሚ ኃይሎች አናርኪስቶችና ከአንድ ጨርቅ የተሰፉ ሲሉ በጠንካራ ቃላት ወቀሱ። ፕሬዚዳንቱ በአሁኑ ወቅት በሚገኙበት ድሃ ከአልጀዚራ ቴሌቪዥን ጋር ባደረጉት በተሰራጨው ቃለ ምልልስ ኬንያ ለፈጥኖ ደራሽ ኃይሎች የጦር መሳሪያ ድጋፍ ታደርጋለች የሚለውንም ክስ ፍጹም ውሸት ሲሉ አጣጥለውታል። ፕሬዚዳንት ሩቶ በሱዳን ስላለው ወቅታዊ ሁኔታ ሲያስረዱ ሁለቱንም ጀኔራሎች፣ የጦር ኃይሉንና የፈጥኖ ደራሽ ኃይሉን የመንግስት ግልበጣ ውጤቶች መሆናቸውን ገልጸዋል። ችግሩን ለመፍ ሀብታት ከፖለቲካዊ ውይይት ይልቅ በወታደራዊ ኃይል ላይ ስለሚመኩ አገሪቱን ወደ አስከፊ ቀውስ እንደከትቷ ተናግረዋል። እነዚህ ሁለቱ ጀኔራሎች ለሱዳን ምንም መፍትሄ አያመጡም፣ ምክንያቱም እነሱ የሚያምኑት በወታደራዊ ኃይል መፍትሄ እናመጣለን ብለው ነው። በወታደራዊ ኃይል መፍትሄ ማምጣት የሚቻለው ችግሩ የጸጥታ ሲሆን ነው። በሱዳን ግን ያጋጠመው የመልካም አስተዳደር ችግር ነው ብለዋል። ፕሬዚዳንቱ በጀኔራል አልቡርሃን የሚመራው የሱዳን መንግስት ኬንያ ለተቀናቃኙ ድጋፍ ታደርጋለች በተለይም ከዩናይትድ አረብ የሚላክ የጦር መሳሪያ በኬንያ በኩል እንደሚያለፍ ሲከሱ መቆየቱ ይታወሳል። ፕሬዚዳንት ሩቶ ይህንን ክስ ፍጹም ውሸት ሲሉ አስተባብለዋል። ለዚህ ክስ መነሻ የሆነው ኬንያ ባለፈው የካቲት ወር በናይሮቢ የሲቪል ማህበረሰብ አካላት ስብሰባ ማስተናገዷ እንደሆነ ገልጿል። ስብሰባው በፈጥኖ ደራሽ ኃይሉ የተጠራ ሳይሆን ከሃይማኖት ተቋማት፣ ከሙስሊም አመራሮች፣ ከሴቶች አክቲቪስቶችና ከሌሎች ሲቪል ማህበራት የተውጣጡ አካላት በአገሪቱ የወደፊት ዕጣ ፈንታ ላይ የመከሩበት እንደነበር ማስረድተዋል። ያንን ስብሰባ በሊቢያ ወይም በአዲስ አበባ ማድረግ ይችሉ ነበር። ናይሮቢን የመረጡት ግን ነፃ ምህዳር ስላገኙ ነው ብለዋል። ኬንያ የምትወቀሰው ዲሞክራሲያዊ ስለሆነች ነው። ፕሬዚዳንቱ ምላሻቸውን ሲያጠቃልሉ ኬንያ በዲሞክራሲያዊነቷ ምክንያት እንዲህ አይነት ወቀሳዎች እንደሚደራረቡባት ተናግረዋል። መናገር የምፈልገው ነገር ኬንያ ዲሞክራሲያዊ ሀገር በመሆኗ እንዲህ አይነት ወቀሳ በተደጋጋሚ ይቀርቡባታል፣ ያሉት ሩቶ በቅርቡም ከዲሞክራቲክ ሪፐብሊክ ኮንጎ መንግስት ተቃውሞዎቻቸው ናይሮቢ ላይ በመሰብሰባቸው ተመሳሳይ ወቀሳ እንደደረሰ ባቸው አውስተዋል። የሚገርመው የኮንጎ ስብሰባ በናይሮቢ መደረጉን እኔ አላውቅም ነበር ሲሉም ገልጸዋል። በመጨረሻም እንደ ሌሎቹ ምዕራባውያን መሪዎች ትራምፕን አልፈራውም ሲሉ ዘለንስኪ ተናገሩ። ፕሬዚዳንት ዘለንስኪ በኬብ በሚገኘው ቤተ መንግስታቸው ከጋርዲያን ጋዜጣ ጋር ቃለምልልስ አድርገዋል። በዚህ የቃለምልልስ በዓለም ላይ ሁሉም ሰው እና ምዕራባውያን መሪዎች ጭምር ትራምፕን እንደሚፈሩ ገልጸው እውነታው ይህ ነው ብለዋል። ጥያቄው ከዚህ ንግግራቸው በማስከተል እርሶስ ይፈሯቸዋል ወይ? የሚል ጥያቄ ያነሳላቸው ሲሆን ሲመልሱም፣ አይ እንደዛ አይደለም እኛ ከአሜሪካ ጋር ጠላቶች አይደለንም ወዳጆች ነን። ስለዚህ ለምን እፈራቸዋለሁ? አልፈራቸውም ብለዋል። ጨምረውም ትራምፕ የተመረጡት በህዝብ ነው። እኔ በሕዝቤ እንደተመረጥኩት ሁሉ እሳቸውን በህዝብ በመመረጣቸው የአሜሪካንን ሕዝብ ምርጫ ማክበር አለብን። አሜሪካ ላለፉት አስርት ዓመታት ምናልባትም ለክፍለ ዘመናት ያህል የእኛ ስትራቴጂያዊ አጋር ናት በማለት አስረድተዋል። ተገልጿል። ከአንድ ወር በፊት በዋይት ሀውስ በነበራቸው ቆይታ ወቅት ይዘውት የሄዱትን የጦር ሜዳ ካርታ ትራምፕ ውድቅ ማድረጋቸውን በተመለከተ የተጠየቁት ዘለንስኪ አይደለም፣ ምንም የጣሉብን ነገር የለም ካሉ በኋላ ከትራምፕ ጋር ያላቸውን ግንኙነት መደበኛ፣ ገንቢና ንግድ መሰል መሆኑን ገልጸዋል። በወቅቱ ሩሲያን ለማዳከም የጦር መሳሪያ እንዲሰጣቸውና ማዕቀብ እንዲደረግባት ጥያቄ ማቅረባቸውንና በዚህም ስምምነት ላይ መድረሱን የጠቀሱት ዘለንስኪ ይህም ሩሲያ የማጥቃት አቅሟ ቀንሶ የተኩስ አቁም ነትን እንድትቀበል የማድረግ ዓላማ ያለው መሆኑን አስታውቀዋል። የጋርዲያን ጋዜጠኛ እንዳለው ይህ ቃለምልልስ ትናንት የተደረገው ሩሲያ በመላው ዩክሬን የሚገኙ የኃይል ጣቢያዎች ላይ መጠነ ሰፊ ጥቃት እያደረሰች ባለችበት ወቅት ነው። በዚህ የተነሳም ይህ ቃለምልልስ በሚደረግበት ወቅት ሁለት ጊዜ በኬቭ በሚገኘው ቤተ መንግስት መብራት ጠፍቶ እንደነበርም አስረድተዋል። ክቡራትና ክቡራን የአሰብ ፕሬስ ቤተሰቦች እስከ መረጃዎቻችን መጨረሻ አብራችሁን ስለቆያችሁ እያመሰገን በቀጣይ ቪዲዮ በሌላ መረጃ ትምልስን እስክንገናኝ በያ ያላችሁበት መልካም ጊዜ ትመኛለን።